በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። የዮሐንስ ወንጌል ምዕራፍ 19 ከዚህም በኋላ ጲላጦስ ጌታችን ኢየሱስን ይዞ ገረፈው። ጭፍሮችም የእሾህ አክሊል ጎንጉነው በራሱ ላይ ደፉበት፣ የቀይ ሐር መጎናጸፊያም አለበሱት። ወደ እርሱም እየመጡ የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበር፣ በጥፊም ይመቱት ነበር። ጲላጦስም እንደገና ወደ ውጭ ወጣና እነሆ በእርሱ ላይ አንዲት በደልስ እንኳ ያገኘሁበት እንደሌለ ታውቁ ዘንድ ወደ ውጭ አወጣላቸዋለሁ አላቸው። ጌታችን ኢየሱስም የእሾህ አክሊል ደፍቶ የቀይ ሐር መጎናጸፊያም ለብሶ ወደ ውጭ ወጣ። ጲላጦስም እነሆ ሰውየው አላቸው። ሊቃነ ካህናትና ሎሌዎቻቸውን ባዩት ጊዜ ስቀላው ስቀላው እያሉ ጮሁ። ጲላጦስም እናንተ ራሳችሁ ውሰዱና ስቀሉት እኔስ በእርሱ ላይ በደል አላገኘሁበትም አላቸው። አይሁድም መልሰው እኛ ሕግ አለን እንደ ሕጋችንም ልሞት ይገባል ራሱን የእግዚአብሔር ልጅ አድርጓልና፣ አሉት። ጲላጦስም ይህን ነገር ሰምቶ እጅግ ፈራ። ደግሞም ወደ ፍርድ አደባባይ ገባና ጌታችን ኢየሱስን አንተ ከወዴት ነህ አለው። ጌታችን ኢየሱስ ግን ምንም አልመለሰለትም። ጲላጦስም ለእኔ አትነግረኝምን ልሰቅልህ ሥልጣን እንዳለኝ ወይም ልፈታህ ሥልጣን እንዳለኝ አታውቅምን አለው። ጌታችን ኢየሱስም ከሰማይ ካልተሰጠ በቀር በእኔ ላይ አንዳች ሥልጣን የለህም። ስለዚህ ለአንተ አሳልፎ የሰጠኝ ሰው ታላቅ ኃጢአት አለበት አለው። ስለዚህም ጲላጦስ ሊፈታው ወዶ ነበር። አይሁድ ግን ይህን ከፈታኸው፣ የቄሳር ወዳጅ አይደለህም። ራሱን ንጉሥ የሚያደርግ ሰው ሁሉ በቄሳር ላይ የሚያምጽ ነውና ብሎ ጮሁ። ጲላጦስም ይህን ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በዕብራይስጥም ገበታ ተብሎ በሚጠራው ጸፍጸፍ በሚሉት ቦታ ላይ በወንበር ተቀመጠ። የፋሲካም የመዘጋጀት ቀን ነበር። ጊዜውም ስድስት ሰዓት ያህል ነበር። ጲላጦስም አይሁድን እነሆ ንጉሣችሁ አላቸው። እነርሱ ግን አስወግደው ስቀለው እያሉ ጮኹ። ጲላጦስም ንጉሳችሁን ልስቀለውን አላቸው። ሊቃነ ካይናቱም ከቄሳር በቀር ሌላ ንጉሥ የለንም ብለው መለሱ። ከዚህ በኋላ ሊሰቅሉት አሳልፈው ሰጣቸው። ጌታችን ኢየሱስንም ተቀብለው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው ቀራንዮ ወደሚባል ቦታ ወጣ። በዚያም ሰቀሉት። ከእነርሱም ጋር አንዱን በቀኝ አንዱንም በእግር አድርገው ሌሎች ሁለት ወንበዴዎችን ሰቀሉ ኢየሱስንም በመካከላቸው ሰቀሉ። ጲላጦስም ጽሕፈት ጽፎ በመስቀሉ ላይ አኖረ። ጽሕፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበር። ከአይሁድም ይችን ጽፈት ያነበቧት ብዙዎች ነበሩ። ጌታችን ኢየሱስን የሰቀሉበት ቦታ ለከተማ ቅርብ ነበርና፣ ጽሕፈቱም የተጻፈው በዕብራይስጥ በሮማይስጥ እና በግሪክ ነበር። ሊቃነ ካይናትም ጲላጦስን ሰአሉት፣ እርሱ ራሱ እኔ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ ጲላጦስም የጻፍኩትን ጻፍኩ ብሎ መለሰላቸው። ጭፍሮችም ጌታችን ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ከጭፍሮቹ ለእያንዳንዱ አራት ክፍል አድርገው መደቡት። ቀሚሱንም ወሰዱ። ቀሚሱም ከላይ ጀምሮ የተሰራ ስረወጥ እንጂ እየተሰፋ አልነበረም። እርስ በርሳቸውም እጣ እንጣጣልና ለደረሰ ይድረሰው እንጂ አንቅደደው ተባባሉ። ይህም ልብሶችን ለራሳቸው ተካፈሉ፣ በቀሚሴም ላይ እጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ ነው። ጭፍሮችም እንዲሁ አደረጉ። በጌታችን በኢየሱስ መስቀል አጠገብም እናቱ፣ የእናቱም እህት የቀለዮጳ ሚስት ማርያም፣ መግደላዊት ማርያምም ቆመው ነበር። ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙሩን ቆመው ባያቸው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚያችም ሰዓት ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤቱ ወሰዳት። ከዚህም በኋላ ጌታችን ኢየሱስ ሁሉ እንደተፈጸመ ባየ ጊዜ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የመላበት ማሰሮ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በስምዛ ዘንግ ካፉ አገናኝተው ጨመቁት። ጌታችን ኢየሱስም ሆምጣጤውን ቀምሶ ሁሉ ተፈጸመ አለ። ራሱንም ማዘን ብሎ ነፍሱን ሰጠ። አይሁድ ግን የመዘጋጀት ቀን ነበርና የዚያች ሰንበትም ቀን ታላቅ ሥጋቸው በሰንበት በመስቀል ላይ አይደር አሉ። ጭንጭናቸውንም ሰብረው ያወርዷቸው ዘንድ ጲላጦስን ለመኑት። ጭፍሮችም መጥተው ከእርሱ ጋር የተሰቀሉትን የአንደኛውንና የሁለተኛውን ጭኖች ሰበሩ። ወደ ጌታችን ኢየሱስም ሄደው ፈጽሞ እንደሞተ ባዩ ጊዜ ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ የቀኝ ጎኑን በጦር ወጋው። ያን ጊዜም ከእርሱ ደምና ውሃ ወጣ። ያየውም መሰከረ፣ ምስክርነቱም እውነት ነው። እርሱም እናንተ ልታምኑ እውነት እንደሚናገር ያውቃል። ይህ ሁሉ የሆነው ከእርሷ አጽሙን አተስበሩ ያለው የመጽሐፍ ቃል ይፈጸም ዘንድ ነው። ሌላውን መጽሐፍ ደግሞ የወጉትን ያዩታል ይላል። ከዚህም በኋላ አይሁድን ስለፈራ በስውር የጌታችን የኢየሱስ ደቀ መዝሙር የነበረው የአርማትያስ ሰው ዮሴፍ የጌታችን የኢየሱስን ሥጋ ይወስድ ዘንድ ጲላጦስን ለመነው። ጲላጦስን ፈቀደለት። እርሱም ሄዶ የጌታችን የኢየሱስን ሥጋ ወሰደ። ቀድሞ በሌሊት ወደ ጌታችን ኢየሱስ ሄዶ የነበረው ኒቆዲሞስም መጣ። ቀብተውም የሚቀብሩበትን መቶ ወቄት የከርቤና የሬት ቅልቅል ሽቶ አመጣ። እንደ አይሁድ አገናነት ሥርዓትም የጌታችን የኢየሱስን ሥጋ ወስደው ከሽቱ ጋር በበፍታ አገነዙት። በዚያም በተሰቀለበት ቦታ የአትክልት ስፍራ ነበር። በዚያ የአትክልት ስፍራ ውስጥም በውስጡ ሰው ያልተቀበረበት አዲስ መቃብር ነበር። ጌታችን ኢየሱስንም በዚያ ቀበሩት። ለአይሁድ የመሰናዳት ቀን ነበርና፣ መቃብሩም ለሰቀሉበት ቦታ ቅርብ ነበር። የዮሐንስ ወንጌል ምዕራፍ 20 ከሳምንቱም በመጀመሪያው ቀን ማርያም መግደላዊት በማለዳ ገና ጨለማ ሳለ ወደ መቃብር መጣች። ድንጋይውንም ከመቃብሩ አፍ ተነስቶ አገኘችው። ፈጥናም ወደ ስምዖን ጴጥሮስና ጌታችን ኢየሱስ ሲወደው ወደ ነበረው ወደዚያ ወደ ሌላው ደቀ መዝሙር መጣ። ጌታዬን ከመቃብር ወስደውታል፣ ወዴትም እንደወሰዱት አላውቅም አለቻቸው። ጴጥሮስና ያ ሌላው ደቀ መዝሙርም ወጥተው ወደ መቃብር ይሄዱ። ሁለቱም በአንድነት ሲሮጡ ያ ሌላው ደቀ መዝሙር ጴጥሮስን ቀድሞት ወደ መቃብሩ ደረሰ። ጎንበስ ብሎም ሲመለከት በፍታውን ተቀምጦ አየ፣ ነገር ግን ወደ ውስጥ አልገባም። ስምዖን ጴጥሮስም ተከትሎት ደረሰና ወደ መቃብሩ ገባ። በፍታውንም በአንድ ወገን ተቀምጦ አየ። በራሱ ላይ የነበረው መጠምጠሚያም ሳይቃወስ ለብቻው ተጠቅልሎ አየ፣ ከበፍታው ጋርም አልነበረም። ከዚህም በኋላ አስቀድሞ ወደ መቃብሩ የደረሰው ሌላው ደቀ መዝሙር ገባ፣ አይቶም ማመነ። ከሙታን ተለይቶ ይነሳ ዘንድ እንዳለው በመጻሕፍት የተጻፈውን ገና አላወቁም ነበርና። ከዚህም በኋላ ደቀ መዛሙርቱ ተመልሰው ወደ ቤታቸው ገቡ። ማርያም ግን ከመቃብሩ በስተውጭ እያለቀሰች ቆማ ነበር። እያለቀሰችም ወደ መቃብሩ ጎንበስ ብላ ተመለከተች። ሁለት መላእክትንም ነጭ ልብስ ለብሰው የጌታችን የኢየሱስ ሥጋ በነበረበት ቦታ አንዱ በራስጌ፣ አንዱም በግርጌ ተቀምጦ አየች። እነዚያ መላእክትም አንቺ ሴት ምን ያስለቀሰሻል? አሏት። እርሷም ጌታዬን ከመቃብር ውስጥ ወስደውታል፣ ወዴትም እንደወሰዱት አላውቅም አለቻቸው። ይህንም ተናግራ ወደ ኋላዋ መለስ ስትል ጌታችን ኢየሱስን ቆማ አየችው። ጌታችን ኢየሱስም እንደሆነ አላወቀችም። ጌታችን ኢየሱስም አንቺ ሴት ምን ያስለቅስሻለ ማንን እስትሻለሽ አላት። እርሷ ግን አትክልት ቦታ ጠባቂ መስሏት ጌታዬ አንተ ወስደው እንደሆነ ሄጄ ወደ እኔ እንዳመጣውና ሽቱ እንድቀባው ወዴት እንዳኖርኸው ንገረኝ አለችው። ጌታችን ኢየሱስም ማርያም አላት። እርሷም መለስ ብላ በዕብራይስጥ ቋንቋ ረቡኒ አለችው። ትርጓሚውም መምህር ማለት ነው። ጌታችን ኢየሱስም አተንኪኝ፣ ገና ወደ አባቴ አላረኩምና፣ ነገር ግን ወደ ወንድሞቼ ሂጂና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁም አድረጋለሁ አለ ብለሽ ንገሪያቸው አላት። ማርያም መግደላዊትም ሄደች ጌታን እንዳየች፣ ይህንም እንዳላት ለደቀ መዛሙርቱ ነገረቻቸው። ያም ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹን እና ጎኑን አሳያቸው። ደቀ መዛሙርቱም ጌታችንን ባዩት ጊዜ ደስ አላቸው። ጌታችን ኢየሱስም ዳግመኛ እንዲህ አላቸው፣ ሰላም ለእናንተ ይሁን። አብ እኔን እንደላከኝ እንዲሁ እኔ እናንተን እልካችኋለሁ ይህንም ብሎ እፍ አለባቸው፣ እንዲህም አላቸው መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችሁላቸው ይሰረይላቸዋል፣ ይቅር ያላላችሁላቸው ግን አይሰረይላቸውም። ጌታችን ኢየሱስን በመጣ ጊዜ ዲዲሞስ የሚሉት ከአስራ ሁለቱ ደቀ መዛሙርት አንዱ ቶማስ ከደቀ መዛሙርቱ ጋር አልነበረም። ሌሎች ደቀ መዛሙርትም ጌታችንን እየአየ ነው አሉት። እርሱ ግን የችንካሩን ምልክት በእጁ ካላየሁ ጣቴንም ወደ ተቸነከረበት ካልጨመርኩ እጄንም ወደ ጎኑ ካላገባሁ አላምንም አላቸው። ከስምንት ቀን በኋላም ዳግመኛ ደቀ መዛሙርቱ በውስጡ ሳሉ ቶማስም አብሯቸው ሳለ በሩ እንደተዘጋ ጌታችን ኢየሱስ መጣ፣ በመካከላቸውም ቆምና ሰላም ለእናንተ ይሁን አላቸው። ከዚህም በኋላ ቶማስን ጣትህን ወደ አምጣና እጆቼን እጅህንም አምጣና ወደ ጎኔ አግባ እመን እንጂ ተጠራጣሪ ቶማስም ጌታዬ አምላኬም ብሎ መለሰ። ጌታችን ኢየሱስም ስላየኸኝ ያመንክን ብፁዓንስ ሳያዩ የሚያምኑ ናቸው አለው። ጌታችን ኢየሱስም በዚህ መጽሐፍ ያልተጻፈ ብዙ ሌላ ታምራት በደቀ መዛሙርቱ ፊት አደረገ። ነገር ግን ይህ የተጻፈ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ እናንተ ታምኑ ዘንድ አምናችሁም በስሙ የዘላለም ሕይወትን ታገኙ ዘንድ ነው። የዮሐንስ ወንጌል ምዕራፍ 21 ከዚህም በኋላ ጌታችን ኢየሱስ በጥብርያዶስ ባሕር አጠገብ ለደቀ መዛሙርቱ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠላቸው፣ ስምዖን ጴጥሮስ፣ ዲዲሞስ የሚሉት ቶማስ፣ ከገሊላ ቃና የሆነው ናትናኤል፣ የዘብዴዎስ ልጆችና ሌሎችም ከደቀ መዛሙርቱ ሁለት አብረው ነበሩ። ስምዖን ጴጥሮስ እኔ አሳ ላጠምድ እሄዳለሁ አላቸው። እነርሱም እኛም አብረንህ እንመጣለን አሉት። ሄደውም ወደ ታንኳ ገቡ ግን በዚያችን ሌሊት የያዙት ምንም የለም። በነጋ ጊዜም ጌታችን ኢየሱስ በባሕሩ ዳር ቆሞ ነበር። ደቀ መዛሙርቱም አዩት፣ ግን ጌታችን ኢየሱስ እንደሆነ አላወቁም። ጌታችን ኢየሱስም ልጆች ሆይ አንዳች የሚበላ ነገር አላችሁን? አላቸው። እነርሱም የለም አሉት። ጌታችን ኢየሱስም መረባችሁን በታንኳይቱ በስተቀኝ በኩል ጣሉ፣ ታገኛላችሁም አላቸው። መረባቸውንም በጣሉ ጊዜ ከተያዘው አሳ ብዛት የተነሳ ስቦ ማውጣት ተሳናቸው። ጌታችን ኢየሱስ ይወደው የነበረ ያ ደቀ መዝሙርም ለጴጥሮስ ጌታችን ነው እኮ አለው። ስምዖን ጴጥሮስም ጌታችን እንደሆነ በሰማ ጊዜ የሚለው ሰው ልብስ አንስቶ በወገቡ ታጠቀ፣ ራቁቱን ነበርና ወደ ባሕር ተወረወረ። ሌሎች ደቀ መዛሙርት ግን በታንኳ መጡ፣ ከሁለት መቶ ክንድ እንዲህ ያህል በቀር ከምድር አልራቁም ነበርና አሳ የመላባቸውን መረቦቻቸውንም እየሳቡ ሄዱ። ወደ ምድርም በወረዱ ጊዜ ፍሙ መርቶ አሳም በላዩ ሆኖ እንጀራም ተሰርቶ አገኙ። ጌታችን ኢየሱስም አሁን ከያዛችኋቸው ዓሣዎች አምጦ አላቸው። ስምዖን ጴጥሮስም ወደ ታንኳ ገብቶ መቶ ሃምሳ ሦስት ታላላቅ ዓሣዎችን መልቶ የነበረውን መረብ ወደ ምድር ሳበ። ብዛቱም ይህን ያህል ሲሆን መረቡ አልተቀደደም። ጌታችን ኢየሱስም ኑ ምሳ ብሎ አላቸው። ከደቀ መዛሙርቱም አንተ ማነህ ብሎ ሊጠይቀው የደፈረ የለም፣ ጌታችን እንደሆነ አውቀዋልና። ጌታችን ኢየሱስም መጣና ኅብስቱን አንስቶ ሰጣቸው። ታሳውም እንዲሁ። ጌታችን ኢየሱስም ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ ሦስተኛ ጊዜው ነበር። ምሳም ከበሉ በኋላ ጌታችን ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? አለው። እርሱም አዎን ጌታዬ ሆይ እኔ እንደምወድህ አንተ ታውቃለህ አለው። ጌታችን ኢየሱስም በጎቼን ጠብቅ አለው። ዳግመኛ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። እርሱም አዎን ጌታዬ ሆይ እኔ እንደምወድህ አንተ ታውቃለህ አለው። ጠቦቶቼን አሰማራ አለው። ሶስተኛም ጊዜ የዮና ልጅ ስምዖን ሆይ ተወደኛለህን? አለው። ጴጥሮስም ሶስት ጊዜ ተወደኛለህን ስላለው ተከዘ። ጌታዬ ሆይ አንተ ሁሉን ታውቃለህ፣ እኔም እንደምወድህ አንተ ታውቃለህ አለው። ሚኪያስ ግልገሎቼን ጠብቅ አለው። እውነት እውነት እልሃለሁ፣ አንተ ጎልማሳ ሳለህ በገዛ እጅህ ወገብህን ታጥቀህ ወደ ወደድከው ትሄድ ነበር። በሸመገልክ ጊዜ ግን እጆችህን ትዘረጋለህ ወገብህንም ሌላ ያስታጥቀሃል ወደማትወደውም ይወስድሃል። በምን ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን ተናገረ። ይህንም ብሎ ተከተለኝ አለው። ጴጥሮስም መለስ ብሎ ጌታችን ኢየሱስ ይወደው የነበረውን ያን ደቀ መዝሙር ሲከተለው አየ። እርሱም ምራት ሲበሉ በጌታችን በኢየሱስ አጠገብ የነበረውና ጌታ ሆይ አሳልፎ የሚሰጥህ ማነው ያለው ነው። ጴጥሮስም እርሱን አይቶ ጌታ ጌታ ሆይ ይህስ እንዴት ይሆናል አለው ጌታችን ኢየሱስም እስከ መጣ ይኖር ዘንድ ብወድስ አንተን ምን አግዱህ አንተ ግን ተከተለኝ አለው ያም ደቀ መዝሙር እንደማይሞት ይህ ነገር በወንድሞች ዘንድ ተነገረ ጌታችን ኢየሱስ ግን እስከ መጣ ድረስ ይኖር ዘንድ ብወድ አንተን ምን አግዱህ አለ እንጂ አይሞትም አላለው ስለዚህ ነገር ምስክር የሆነ ስለ እርሱም ይህን የጻፈ ይህ ደቀ መዝሙር ነው ምስክርነቱም እውነት እንደሆነ እኛ እናውቃለን። ጌታችን ኢየሱስ የሰራቸው ሌሎች ብዙ ስራዎች አሉ ሁሉ እያንዳንዱ ቢጻፍ ግን የተጻፉትን መጻሕፍት ሁሉ ዓለምስ እንኳ ባልቻላቸውም ነበር። ከአስራ ሁለቱ ሐዋርያት አንዱ የዘብዴዎስ ልጅ ሐዋርያው ዮሐንስ ጌታችን በሥጋ ወደ ሰማይ ባረገ በሰላሳ ዓመት ኔሮን ቄሳር በነገሰ በሰባት ዓመት በዮናናውያን ቋንቋ ለኤፌሶን ሰዎች የጻፈው ወንጌል ተፈጸመ። ምስጋና ለእግዚአብሔር ይሁን፣ አሜን። የሐዋርያት ሥራ ይቀጥላል። ረድኤተ እግዚአብሔር አይለየን።